ከኃጢአት ባርነት ነጻ ስለ መውጣት። የዮሐንስ ወንጌል ምዕራፍ ስምንት ከቁጥር 31 እስከ 36። ኢየሱስ በእርሱ ላመኑት አይሁድ እንዲህ አለ፣ እናንተ በቃሌ ብትኖሩ በእርግጥ ደቀ መዛሙርቴ ትሆናላችሁ፣ እውነትን ታውቃላችሁ፣ እውነትም ነጻ ያወጣችኋል። እነርሱ ግን እኛ የአብርሃም ዘርነን ከቶ ለማንም ባሪያ ሆነን አናውቅም፣ ታዲያ አንተ ነጻ ትወጣላችሁ የምትለን እንዴት ነው? አሉት ኢየሱስም እንዲህ ሲል መለሰላቸው እውነት እውነት እላችኋለሁ ኃጢአት የሚሠራ ሁሉ የኃጢአት ባሪያ ነው ባሪያ ሁል ጊዜ በቤት ውስጥ አይኖርም ልጅ ግን ሁል ጊዜ በቤት ውስጥ ይኖራል ስለዚህ ወልድ ነጻ ካወጣችሁ በእርግጥ ነጻ ትወጣላችሁ አላቸው የእግዚአብሔርን እውነት ማወቅና መረዳት ለእኛ መሠረታዊ ጠቀሜታ አለው ምን ይላል ቁጥር 44 ላይ እናንተ የአባታችሁ የዲያብሎስ ልጆች ናችሁ፣ ፍላጎታችሁም የአባታችሁን ምኞት መፈጸም ነው። እርሱ ከመጀመሪያ አንስቶ ነፍሰ ገዳይ ነበረ። እውነት በእርሱ ስለሌለ ከእውነት ጋር ምንም ግንኙነት የለውም። እርሱ ሐሰተኛና የሐሰት ሁሉ አባት ስለሆነ ሐሰት በሚናገርበት ጊዜ ከገዛ ራሱ አውጥቶ ይናገራል። ይለናል። የጠላትን ሐሳብ ለይተን እንድናውቅና በቀላሉ እንዳንታለል እውነትን ቀርበን እውነትን እንወቅ። እውነትን ካወቅን በቀላሉ አንሰናከልም። ስለ እግዚአብሔርና ስለ መንፈሳዊ ሕይወት ብዙ ካላወቅን በመከራ ጊዜ በቀላሉ ወደ ኋላ እንመለሳለን። ለዚህም ነው ጳውሎስ እንዲህ ያለን ኤፌስዮ ምዕራፍ 6 ቁጥር 11 የዲያብሎስን የተንኮል ስራ ለመቃወም እንድትችሉ የእግዚአብሔርን የጦር መሳሪያ በሙሉ ልበሱ። እንደገና ቁጥር 16 ላይ ከዚህም ሁሉ በላይ እንደ እሳት የሚንበለበሉትን የዲያብሎስን ፍላጻዎች ሁሉ ማጥፋት የምትችሉበትን እምነት እንደ ጋሻ አንግቡ ይለናል። ይህ ማለት በኢየሱስ ክርስቶስ ያለንን እምነት እንደ ቀበቶ መታጠቅ ከቻለን በክርስቶስ ባለን እምነት የዲያብሎስን ፍላጻዎች ሁሉ ማጥፋት እንችላለን። ምክንያቱም ከእግዚአብሔር የሚገኘው ሙሉ የጦር መሳሪያ ኢየሱስ ክርስቶስ ነው እና በጌታ በኢየሱስ ክርስቶስ ኅብረትና በእርሱ ውስጥ ያለው በጸጋው ኃይል እምነታችን ይበርታ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።